ሁሉ ነገር ቀላል ነው አደለ? ለአንቺ ትንሽ ነገር ነው። ለአንቺ ምንም ማለት አደለም። ለአንቺ ሁሉም ነገር ኖርማል ነው አደለ? የሰው ትዳር መበጥበጥ የሰው ትዳር ላይ በፕራንክ ሰበብ ከነጀሌዎችሽ የሰውን ትዳር በዚህ ልክ እየሄዱ መበጥበጥ ለአንቺ ኖርማል ነው አደለ? ደሞ ኦዲንሱ ተረድቶኛል፣ ግማሹ ኦዲንስ የልቤን ምን ለማድረግ እንደፈለግኩኝና ምን ማስተላለፍ እንደፈለግኩኝ ኦዲንሱ ተረድቶኛል አለች። ኦዲንሱማ በደንብ አድርጎ የተረዳሽ ማለት ነው ጋጦጥ ስራዎችን እስከነጀሌዎ ኩባንያዎችሽ የማይረባ ስራዎችሽን ወን ወጣቱን ማስተምር ስራ እያስተላለፋችሁ እንዳላችሁና የሰውን ትዳር ምናል ማለት ገብተሽ ተጀምሮ እስከሚጨረስ እስካሁኗ ሰዓት ድረስ የሰውን ትዳር እየበጠበጥሽ እንዳለች ነው ኦዲንሱ የተረዳሽ፣ በዚህ ልክ ነው። የትኛው ወጣቱን የሚያስተምር ነገር ሰርተሽ ነው ኦዲንሱ የተረዳሽ? የትኛው የሚያስተምር ነገር ለቃችሁ ነው ኦዲንሱ የሚረዳችሁ በዚህ ልክ ማለት ነው። እና ዛሬ ሩታ እኔ አንቺን ብሆን ማለት ነው ሄርሜላ ስጠራኝ እንደውም አልገኝም። የእውነት ሩታ ሲጠሩች ዝም ብለሽ አትገኝ። ምክንያቱም አብርሽ እኮ ለሄርሜላ ቪዲዮን አይቶ ወንዶቹ ቢሆኑ ይቅርታ አላረገላቸውም፣ ግን እነሱ ከእንትን ሲወጡ ስላያቸው ምናምን ይቅርታ አድርጌላታለሁ አለ። ስለዛ እሱ ይቅርታ አድርገልሽ ማለት ደግሞ ሩታ በቀላል ይቅርታ የምታደረግልሽ ሴት አይደለች። ምክንያቱም ይሄ እቃቃ ጨዋታ አይደለም ከገባሽ ሄርሜላ ይሄ እቃቃ ጨዋታ አይደለም። ይሄ የትዳር ጉዳይ ነው። ባሏን ከአንዴም ስንቲ አንቺን ወደ አብርሽ ህይወት ውስጥ ከመጣሽ ጀምሮ የሚያስጠሉ ቪዲዮዎች እየሰራሽ ሩታን በቀላል ይቅርታ እንድታረግልሽ መጥራትሽ ራሱ በጣም ድፍረት ነው። የእውነቴን ነው ምልሽ። ስለዚህ ዛሬ ሩታ እንግዲህ ሄርሜላንም አብርሽንም ከዚህ በኋላ ሁለታችሁንም አይናችሁን ማየት አልፈልግም። አንቺም ብትሆኚ ከተጀምሮ እስከሚጨረስ ወደ አብርሽ ከመጣሽ ጀምሮ የምሰራቸው ስራዎች ኑ ከመስመር የዘለሉና ጋጦጥ ስራዎች እንደሆኑ እንኳን እኔ ሚዲያ የሚያዩ እንኳን ስለተረዳሽ ከዚህ በኋላ ከህይወቴ አንቺም ብትሆኚ እሱም ብትሆኑ ለአንዴና ለመጨረሻ ላያችሁ አይናችሁ ላያችሁም ላገኛችሁም አልፈልግም በማለት ነበረ ሩታ እንግዲህ ዛሬ ቪዲዮ ላይ የሰማት ማለት ነው። አብርሽ ግን ያው እንደሰማሁት ከሆነ ያው ይቅርታ እንዳረገላት ና አንቺስ ብትሆኝ እኔ በቪዲዮ እኔ፣ እሷን ጠርተሽ እንዴት እኔን ትጠርኛለሽ? ያለ ፍላጎቷ ለምን አስገድደሽ ትጠሪያታለሽ? እኔ በውስጥ ስደውልላ ስልክ እያነሳችልኝ አይደለችም። ስለዛ ብቻዋን አናግሪያት፣ ለአንዴና ለመጨረሻ የምትለውን ነገር ሰምቼ፣ ቪዲዮን አይታለች። ከውስጥ ከሩም ሽንት ቤት ውስጥ ከውስጥ ልጆቹ ሲወጡ አይታለች። እነዚህን ሁሉ መረጃ አይታ ለአንዴና ለመጨረሻ ከተቀበለችኝ ተቀበለች፣ ካልሆነ ወደ አዲስ አበባ እመለሳለሁ። አንቺም ራስሽ ተሰድበሽ እኔን ማሰደብ የለብሽም ያለ ፍላጎት አጠርተሽ ሲላት ነበረ። ና አያብረሽ መቼ ነው ከአንተ ራሱ ከሄርሜላ ላይ የምትላቀቀው? እሷም አንተ ላይ መዥገር ሆናለች። አንተም እሷ ላይ መጅገር ሆናችኋል። አንተ ራሱ ከሷኮ መራቅ አልቻልክም። አብርሸ ራሱ እኮ ፈልገው ነው እንጂ እኮ የእውነት ለመናገር ሩታን ከሕይወት ማስወጣት ሩታን አልኩኝ ይቅርታ፣ የሩታን ጦስ ውሰዱና ማለት ነው። ሄርሜላን ከሕይወት ውስጥ ማስወጣት ከብዶ አይደለም፣ ሄርሜላን ከሕይወት ውስጥ ማስወጣት ከብዶ ሳይሆን ፈልገው ነው በደንብ ፈልገ ሆኖ ሄርሜላ አል ማለት ለዛ ነው። ይቅርታ የሚያደረክላት አንተ በቀላሉ ለዛም ነው ሩታ ደግሞ እንዳንተ ልፍስፍስ ሴት አይደለችም። እንዲህ በቀላሉ ሁሉን ነገር እየሸፋፈነች ይቅርታ የምትቀበል ልጅ አይደለችም። ይሄ ቀላል አይደለም። የትናንትናው ቪዲዮ ብቻ እኮ አይደለም። ከዚህ በፊትም በፕራንክ ሰበብ ሄርሜላ የምትሰራቸው ነገሮች መስመር የዘለለ የሰውን ባል መደባበስ፣ ማሻሻት ምናምን፣ መሳም፣ መጠራረግ፣ መነካካት ይሄን ፕራንክ ነው አብርሽ አንተ ይቅርታ አደረግክላት አይደል፣ እቺ ሴት ግን ባሏን እያሸሸች መስመር የዘለለ ጋጥ ወጥ የሆነ ስራዎችን እየሰራች መቼም ይቅርታ አታረግላትም። የእውነት በጣም ነው የሚያሳዝነው። አብርሸ ራሱ ማለት ነው ቤተሰቦች ና አላቅም ሄረሜላ በምን ምክንያት ከእነዚህ ሁለት ልጆች ሕይወት እንደምትወጣ በነገራችን ቤተሰቦች ልጅቷ ከነሱ ሕይወት ውስጥ ከአብርሽ ህይወት ውስጥ መውጣት አቅቷት ሳይሆን አብርሽ ስለሚፈልግ ነው ሄርሜላ በአብርሽ ህይወት ውስጥ የተቀመጠችው። አሁን ብዙዎቻችን ለምንድን ነው ሄርሜላ ከአብርሽ ህይወት ማትወጣው ከልጆቹ ህይወት ውጪ ከአብርሽ ህይወት ውጪ እንላለን አይደለ? አብርሽ ፈልጎ ነው ሄርሜላን በህይወት ውስጥ ያስቀመጣት። የእውነቴን ነው የምላችሁ። ቆራጥና የሆነ በቃ በትዳሩ በትዳሩ ላይ ራሱን ማስከበር የሚችል አይነት ወንድ ቢሆን ጠንካራ ቢሆን ትዳሩን የሚፈልግ አይነት ነገር ቢሆን ለትዳሩ ወሳኝ የነሰው ቢሆን ገና ድሮ ሄርሜላን ከህይወቱ ያስወጣት። አይኗንም ማለትም በቃ ትዳሩን ያስበልጣል። ስለዛ ሄርሜላን ሁላችንም ከህይወታቸው ውጭ እንላለን እንጂ አብርሽ ራሱ ፈልጎ ነው ሄርሜላን ህይወት ውስጥ ያስቀመጣት። ስለዛ ሩታ ደግሞ እንዲህ በቀላሉ በህይወቷ ላይ እየተጫወሽ፣ ሁሌ በፕራንክ ሰበብ ባሏን እያሻሸሽ፣ ሁሌም እየመጣሽ እኔነኝ ጥፋተኛ እኔነኝ እንደዚህ። ስነ ምግባርሽን እኮ ሄርሜላ በፕራንክም በምንም አደባባይ እያሳየሽ ነው። ማን ሴት ናት የሰውን የሰውን ባል እንዲ በዚህ ልክ እየደባበሰች እየሳመች እያየሽው ያንቺ በጣም ከስነ ምግባር የወጣ ነው። የእውነት በጣም ታሳፍሪ ያለሽ እኮ። የሚገርመኝ ነገር ሁሉ የአብሮሽ ጥፋት የለበትም፣ የእኔ ስራ ነው፣ እኔ ነኛ ያደረግኩት ምናምን ብለሽ ለአብሮሽ ጠበቃ ምትቆሚው ነገር በጣም ይገርመኛል። ለአብርሽ የምታዝኝለት ከሆነ አብርሽንና ሩታን ለማስታረቅ ይቅርታ ለመጠየቅ እንደጠየቅሽ ሁሉ ከህይወታቸው መውጣት ለምን ከበደሽ? ለአብርሽ የምታስቢ ከሆነ የምታዝኝ ከሆነ ማለት ነው የሰውን ህይወት በፕራንኩን በምንም ሰበብ የልጆቹን ህይወት እየበጠበጥሽ እንዳልሆነ መልሰሽ ታረጊና መልሰሽ ደግሞ ኔኔን ጥፋተኛው እኔኮ እንደዚህ ብዬ ነው እንደዚህ ላረግ ነው